አመስግን፣ አንድ ጊዜ እግዚአብሔር አመስግን። እግዚአብሔር አምላኬ ሆይ አመሰግናሃለሁ። የኔ ጌታ ስምህ ይባረግ፣ ስምህ ይባረግ። የኔ ጌታ ስምህ ይባረግ። አንተ ጌታ፣ አንተ ትችላለ። የኔ ጌታ፣ እኔን የቀየርክ ጌታ፣ እኔን የለወጥክ ጌታ፣ ዛሬም ወንድሜን ስለነካኸው፣ ወንድሜን ስላገኘኸው፣ አባባ አመሰግናሃለሁ፣ አመሰግናሃለሁ ኢየሱስ ኢየሱስ ስምህ ይባረክ። እኔ እንዴት እንደተደሰትኩ እኔ የሚማቀው አምላኬ ሆይ፣ ስምህ ይባረክ። ለአንተ ክብርና ምስጋና ይሁን። ስለ ወንድሜ በጣም እጅግ አድርጌ አመሰግናለሁ። ይሄንን ቀን ስላመጣ እችን ቀን ስለፈጠርክ ጌታ ሆይ ከዘመናት በፊት ስለምንታውቀው እኛ ከማህጸናት ሳንሰራ እንዳንድነ ሰላም ነ ይሰጠኝ በብሔር ብትለው በዘሩ ብትለው በግለሰብ ስድድ ብትለው በምን ብትለው የሌላ አጀንዳ አለ እንዴ? ለኔ የሚመጣ አለ ከሱ ላ ሰላሜ ኢየሱስ ሆነ እሱን እሱ ሲሰበክ መስማት በ ስክሮል ሳረግ ይኸው፣ እግዚአብሔር ምስክሬ ነው። ስክሮል ሳረግ የጌታ ከሆነ ሪፖስት አረገ፣ ሌላ ከሆነ ወዲያው ነው ማለት በ እሱን መስማት ብቻ ነው መፈልገ ምንም ሌላ አልፈልግ፣ ምንም ነገር ሌላ መስማት አልፈልግ እና ተደሰትኩበት፣ አረፍኩበት ረፍቴ የሰጠኝ እና ገና ገና ብዙ ነገር ያደርጋል ብያ በዚህ ሰዓት ከተደሰጥኩበት አስበዋለሁ ስኖርበት ምን ለሆን እንደምች ሳሁን በወንጌል በጌታ በኢየሱስ ክርስቶስ ሙሉ ኢትዮጵያ ሰላም ወንጌል ነው። ሰ ወንጌል ሊወት ሲሆን ሰላም፣ ጸቡ፣ ዘረኝነት፣ አለመከባበሩ ምኑ ምኑ ባዶ ይገ ስለዚህ የወንጌል ሀይል ልዩ እንደሆነ አምናለሁ። በፖለቲካው የምታውቁኝ ናችሁ፣ በሌላው የምታውቁኝ ናችሁ። ግን ከወንጌል በላይ ምንም እንደሌለ አምኛለሁ። እኔን ያንበረከከኝ ወንጌል እንጂ ሰው አለ ወንጌል እንጂ ሰው አላንበረከከኝም። እና ጌታ በፍቅሩ ስለወደደኝ እኔን እንደ እኔ የገባኝ ወንጌል እንደኔ ላላችሁ ወንድምና ቶች እናንተን ቤት ይባላል እውነት ይመጠ ምንም ቢሰድቡኝ አልቀየማቸውም አወዳ እሱ ነበር ማንም የፈለገውን እዚህ ጋር ቢሰድበኝ የማልቀየመው እኔ ነበር። አስራ አምስት ዓመት የእነሱ ሳንዴ ሁለት ኮመንት አስራ አምስት ዓመት ስለጠልጣቸው ነበር ስለሆን ስለዚህ እኔ ምንም ቅሬታ አይኖረኝም። እዚህ ጋር ዮኒ ማኛ ቅር ብሏል እንዳትሉ አደራ። የምትፈልጉትን መናገር መብት አላችሁ። ከሰ ኮመንቴ የምትፈልጉትን ማለት ይችላል ትላላችሁ ነበርኩ። አውዋን አሳዳጅ የነበርኩ ተሳዳቢ የነበርኩ አላጋጭ የነበርኩ ሰው ነ የተባለው ኃጢአት የተባለ የምኖርበት ሰው። ስለዚህ ፈጣሪ ሲፈልግ ፈጣሪ ሲፈልግ ነው ይሄ ነገር ሊሳካ የሚችለውና፣ ወንድሞች የጠንክሩ መጽሐፍ ቅዱስ ማንበብ ነው ትልቁ። አንብቡ፣ ጌታን ፈልጉ፣ ጌታችሁን ዘግታችሁ ጸልዩ። ሌላ ምንም አይፈልግም። በጸሎት ይመጣል፣ በጸሎት ያገኛል። እኔ አባታችንን ሲናገሩ ቤቴን ነው የለቀው። ሶስት ቀን አንድ መንዳሽ አልሰጡ። ዮኒ ማኛ ጠርግርግልን እኝን ሰውዬ ስደብልን መቤቴን እኮ እንትን አሉብን ምናምን ብለው ሲሉ ደንግጫል። አትደንግጡ የተባለ ውሸት ነው። ደንግጠን ከዛ በኋላ ነው ገባ። እሱ ራሱ ስፈልገው የተገለጠውና እግዚአብሔር እግዚአብሔር ክብሩን እግዚአብሔር ይውሰድ ለማለት ነው። ፓስተር ካሲዬ ከመጣ ለሚለው አስገቡልኝ ካልመጣለን ደካማ ነው አይችልም፣ ይሄ ተራ ነው የተባለን ሰው እግዚአብሔር ይጠቀማል። አዲስ ኪዳን ላይ ዋና ወንጌል ሰባኪ ሶስት ጊዜ ኢየሱስን የካደ ሰው ሶስት ጊዜ ኢየሱስን ክዶ የነበረ ነው። ያው ከኢየሱስ ጋር ጊዜ አሳልፉ ጴጥሮስን፣ የዛኔ ቢኖር የሚቀልዱበት ነበር። አሁንስ አክደው ምናምን ይሉት ነበር። መጀመሪያ ጸዳጅ ነው ዝም ብሎ ኃጢአተኛ ነው። ቀጥሎ ኢየሱስ ኢየሱስ ብሎ ታይቷል። ከዛ ቀጥሎ ደግሞ ኢየሱስን ገረድ ቢት ሶስት ጊዜ ክዶታል። ከዛ በኋላ ግን በአደባባይ ተነስቶ ወንጌል ሰብኳል። እኔም አምነው እግዚአብሔር በአንተ ላይ የሚሰራው ነው እንጂ እኔ ራሴ ራሴንም አላምንም። ኖባዲ ሀ ጋራንቲ አር ጋራንቲ ራሱ ግሬስ ኦፍ ጋድ። ስለዚህ በዚህ አጋጣሚ ነው አንድ መጨረሻ ላይ ማለት የምፈልገው አትደንግጡ እንደተባለ ሰምቻለሁ። እስቲ እኔ ደግሞ ደንግጡ ልበል። ደግጡ በራሴ በስራዬ ጸድቃለሁ ብላችሁ የምታስቡ ሰዎች በመጨረሻው ዘመን ስራችሁ ይወራረዳልና። ዊአር ናት ጀስት ቶኪንግ አባውት የሆነ የሪሊጂየስ ግሩፕ ዊር ቶኪንግ አባውት አነ ኢተርናል ላይፍ ማይ ፍሬንድ። እያወራን ያለ ነው ስለ ዘላለም ህይወት ነው። በአደባባይ በህዝብ ፊት አስመስለህ፣ በጓዳህ ግን በቆሻሻ ተቀምሮ ዮኒን፣ የሆነ ቀን ያየውን ፊት ለፊት የሚታየውን ታወራለህ። አንተ ግን በጓዳ መጽሐፍ ቅዱስ ምን እንደሚጣቃለን በኖራ የተለሰናችሁ መቃብሮች ናችሁ ይላል። ማለት ከውጭ ሲታዩ ጻድቅ የሚመስሉ አሉ፣ ከውስጥ ግን ጓዳቸው ቆሻሻ ብቻ። ስለዚህ እናንተ በራሳችን ጥረት እንጸድቃለን ምናም ብላችሁ የምታስቡ ሰዎች፣ መስቀል ላይ የተሰራላችሁን ስራ ዞር ያደረጋችሁ ሰዎች ደንግጡ። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ሰዎች ጊዜው አጭር ነውና ደንግጡ። አሁንም እነግራችኋለሁ፣ ባላችሁ ጊዜ ኢየሱስን ያላመናችሁ መስቀል ላይ የተከፈላላችሁን ንጹህ ትኩስ ዋጋ ማየት እንቢ ብላችሁ ሌላ ቲርኪ ሚርኪ የራስህን ድንጋይ መቧጠት፣ የራስህን ገመድ እንትን ማድረግ፣ የራስህን ለታይታ ምትሆን የአስመሳይነት ጾም ያመናችሁ ሰዎች ደንግጡ። አሁንም እነግራችኋለሁ መዳን በሌላ በማንም የለም። ራሴን አደናለሁ ብላችሁ የምትፍጨረጨሩ ሰዎች ደንግጡ። ኢየሱስ ክርስቶስ ብቻ ከዚህ ድንጋቴ ያደናችኋልና እጃችሁን ለወንጌል ስጡ። ዮኒዬ፣ ምንድን ነው ፕላኑ? እስቲ ኔትወርኩን ቼክ ላርግና። እስካሁን አልመጣም አንድ እህት ያለች፣ እሷን ማስገባት አለብኝ። አንተን በትልቁ አመጣሃለ። በትልቁ በስልክም እናውራለን። ተባርክልኝ። ብዙዎቹ ሄዷል፣ ብዙዎቹ ያከብረዋል። በደስታ ነው ዘላ መጣ። የክርስቶስም ሲጠራ ሮጤ መጣኸውና ክብር በልልኝ። በጣም ገነፋይ ሞዩሺ የምር እግዚአብሔር ደግሞ በቤቱ እንደሚያጸና አልጠራጠርም። በብሔር የምትለው በዘሩ የምትለው በግለሰብ ስድድ የምትለው በምኑ የምትለው የሌላ አጀንዳ አለ። ከሱላ ሰላሜ ኢየሱስ ሆነ። እሱን እሱ ሲሰበክ መስማት በቃ ስክሮልስ ሳረግ ይኸው እግዚአብሔር ምስክር ነው። እስክሮል ሳረግ የጌታ ከሆነ ሪፖስት አረገ ሌላ ከሆነ ወዲያውንም በቃ እሱን መስማት ብቻ ነው የምፈልግ ምንም ሌላ አልፈልግም። ምንም ነገር ሌላ መስማት አል እና ተደሰትኩበት፣ አረፍኩበት እረፍት የሚሰጠኝና። ገና ገና ብዙ ነገር ያደርጋል ብያስ በዚህ ሰዓት ከተደሰጥኩበት አስቧለሁ ስኖርበት ምን ለሆን እንደምችል በዚህ በአንድ ሳምንት ውስጥ ያለኝ እረፍትን እኔ ነው ማቅ ማንም የሆነ ማኛ ጋር አጀንዳ አለ ብሎ የሚመጣ የለም። አው ኢየሱስ አለ ብሎ ነው የሚመጣ። ማንም የሆነ ማኛ ጋር ሌላ አጀንዳ አለ የሚለው ቀፍቶ ኦ ኢየሱስ ነው ያለው ተብሎ ነው የሚመጣውና ለዚህ ክብር ያበቃኝ እሱ እሱ ይክበር ይመስገን፣ እሱን ነው የምለው። ክበርልኝ ይሄ ውዬ ምላት፣ እንዴት አለች እሷን ማምጣት ስላለብኝ ነው። በጣም ይቅርታ ቤትዬ፣ እናወራለን። ተባረክልኝ። አሜን፣ አሜን። ክበርልኝ። ሰላም ነው ዮኒዬ? በጣም ደስ ብሎኛል እኮ። እኔ እኮ በጣም መሰክርልክ ነገር ነበረኝ አይ ነው እሺ እሺ የእሷ የእሷ ነው የሚደንቀኝ። ከኔ የእሷ ይደንቀኝ ከሻ ነው የሚደንቀኝ። ዮኒ ማኛ ተናገር ያለው ምንድን ነው ያልኩት? በፍቅር ነው የተናገርኩት። ለምን እግዚአብሔር የሚመጡ ሰዎች በጣም ደስ ይል በጣም ነው ሆ ለምን? ሌላ እኮ እንትን አይልሽም። ይሄ ሙዱን ምናምን ምናምን ሰዎች ይወደዋል ወደ እግዚአብሔር ስቴጅ ግን ይገፉሻል የሚደንቅ እና ወዶች እኔ ዮኒ ማኛን አላምንም ጭራሽ አላምንም አሁን ከአንድ ወር ወይ ከሁለት ወር በኋላ ይመጣል እውነት ትንሽ ሸቃቅሎ ሸቀል ሸቀል አድርጎ በቃ ጊፍቱን ምናምን ሰባስቦ ይመጣል ብዬ ነው ማስበው እንጂ ሲያናግሩት እኮ የሚያሾፍ ነው የሚመስለው ዮኒ አንገቱን ሲወዘጉዝ ምናምን ሳቁ እየመጣሁን ላይ ይመስለኛል እኔማ ወዮኒ ማኛ እንዱ ምን ያል ሆነ አለ ሙስሊም ሆኖ አየው ጴንጤ ሆኖ አየው። ኦርቶዶክስ ሆነ ካቶሊክ ሆነ፣ አሁንም እየቀያየረ ህዝብን እየጋጠነ ያለው በቃ ለገንዘብ ማለት ነው። እንግዲህ አስቡት ጴንጤዎቹ የሚሰጡት ጊፍት ብታዩ፣ እኔማ ብስማ በጣም ግርም ነው ያለኝ። አማራ ነኝ ይላል፣ ትግሬ ነኝ ይላል፣ ኦሮሞ ነኝ ጉራጌ ነኝ ይላል፣ አገው ነኝ ይላል፣ በቃ ይሸቅላል። ግርም ነው የሚለኝ። እና እኔ አንድ ነገር የሚገርም ነገር ደግሞ ጴንጤዎች ማለት ነው ጴንጤዎች እኔ ግርም ይሉኛል። እግዚአብሔርን እኔ አሁን በጌታ ውኛለሁ መጠጥ አልጠጣም ጫት አልቅምም ምናምን ይላሉ። እኔ አሁን ኦርቶዶክስ ነኝ መጠጥ አልወድም አልጠጣም። እንዴ እንደዚህ የሚጨስ የሚቃም ምናምን ነገር እኔ አልወድም፣ ጭራሽ አልወድም እኔ አልወድም እኔም። ሆኖ አብዛኛው በዙሪያ ያሉ ማለት ነው። ለምንድን ነው እንደ ኦርቶዶክስ ተሳደቡ ብላ ታስተምራለች? እንዴ! መጠጥ ጠጡ ብላ ታስተምራለች? ሰውን ከፍ ዝቅ አድርጋችሁ ተናገሩ ብላ ታስተምራለች? ጫት ቃሙ ብላ ታስተምራለች? እንዴ! ኦርቶዶክስ እንዴ! ከዝሙት ተቆጠቡ፣ ጫት አትቃሙ፣ ሲጋራ አታጭሱ፣ መጠጥ አትጠጡ፣ አታብዙ ነው ጠጡ ተብሎ እኮ እኔ የተፈቀደው እኔ እስከማውቀው ድረስ ለማህበር ነው አደለ? እሱንም ሳታበዙ አታብዙ ነው። እሱም የሚጠጣበት ብዙ ትርጉም አለው። እንግዲህ አባቶች በደንብ ነው የሚያስተምሩት። ጴንጤ ከሆነ ተሳዳቢ አይደለም እ መጠጣ አይጠጣም ምናምን ምናምን። ነገር ግን አብዛኞቹ ሲናገሩ እንግዲህ የምንሰማው በድብቅ ብዙ ነገር ብዙ ነገር እንደሚያደርጉ ነው። ዝሙት እንደሚፈጽሙ ከተለያዩ ሴቶች ጋር ሚስቶቻቸውን ትተው ምናምን ነገር የሆነ በጣም ሀይለኛ ቤት ሀይለኛ ማለት በቃ በጣም ትልልቅ ሆቴል ገብተው ለብቻ ክፍል ይዘው እንደሚጠጡ ምናምን ነው፣ እንግዲህ ትልልቅ ፓስተሮች እንደምንሰማው ከሆነ ማለት ነው። እና እኔ ግርም ይለኛል። ኦርቶዶክስ ሆነው ተሳዳቢ ለሆኑ፣ ለሚጠጡ፣ ለሚበጫበጩ እነሱ ሃይማኖታቸውን ጠቅቀው አያውቁም። እኔ አልጠጣም፣ አላጨስም፣ አልቅምም ምክንያቱም ኦርቶዶክስ ነኝ። እንዴ ሁሉን ነገር ኦርቶዶክስ እምነት ላይ ዘፍዝፋችሁ ትችሉታላችሁ። ጴንጤዎች፣ እኔ ግርም ይለኛል። እንዴ ማርያም አታማልድም ነው የምትሉት? እኛ ደግሞ ታማልደናለች ነው። እንዴት ነው ልጇን ወዳችሁን እናቱን ልትጠሉ የምትችሉት? እኔ ግርም ይለኛል። እኔ ላስተምር አይደለም ግን እ ግራ ይገባኛል አንዳንዴ፣ እግዚአብሔር ጠጡ ተብሎ እንደተፈቀደ ሁላ ኦርቶዶክስ እንዲህ ናት፣ እንዲህ ናት፣ እንዲህ ናት እያላችሁ ለማጠልሸት የምትመጡ ሰዎች ብትጠነቀቁ ጥሩ ነው። ዮኒ ሆዳም ነው፣ በቃ ለሆዱ ሲል ነው። ለእናቴና ለልጆቼ ብዬ ነው እንጂ እስካሁን ቀይር ነበረ። ቀይር፣ ይቀይር ምን አገባንኛ። ዮኒ ቢሄድ ጴንጤ ሆነው ይመጣል። ዛሬ መቼ ነው? ትናንትና የተጠመቀ ጴንጤ አለ። ለምሳሌ የሆኔ ሲጀመር አሁን ከሁለት ወር በኋላ ይቀይራል። ግን እኔ ግርም ይለኛል። አሁን የሆኔ ይናገራል። ያንንም መዘርጠጥ መዘርጠጥ ነው ስራው ሲጀመር ለምን። ካልተናገረ መጥፎ ነገር ከአንደበቱ ካልወጣ ገንዘብ አያገኝም። ስለዚህ ያገኘውን ይናገራል፣ ያገኛል፣ ገንዘብ ያገኝበታል። አለቀ ይሸቅላል። እኔ እንዲሁ ግርም ነው እኮ የሚለኝ። ስለዚህ አሁን እሱ እንግዲህ ምንድን ነው ያለው? ሰላሜን አገኘው፣ ጭቅጭቅ የለም የለ፣ እፎ ያልኩኝ። እንዴ ኦርቶዶክስ ሆኖ እፎይ ማለት አይቻልም እንዴ? ኦርቶዶክስ ሆኖ አለመሳደብ እንዴት አይቻልም እንዴ? እኔ እኮ ግራ ይገባኛል። እረ ልብ ልቡን አይስጣችሁ በእውነት። እና ሴትዮዋ ማለት ነው እቺ ማናት ዲቦራ ስትጸልይ ዮኒ አይኑን ሲጨፍን እኔ አይኑን ሲጨፍን እየሳኩ ነበር። ምክንያቱም እኔ አላምንም፣ እኔ ዮኒን አላምንም። አሁን ትንሽ አንድ አስራ አምስት ቀን ይሸቅልባቸውና ተመልሶ ይመጣል። እንደው በስማ ግን ሃይማኖት መቀለጃ አይደለም። መቀለጃ ያደረጉት እውነት እንደው በስማ ልቦና ይስጣቸው ለሁሉም። እና የሚገርም ነው የሆነ የማኛ ነገር። እኔ ስድብ እኮ ተውኩኝ። እፎ ያልኩኝ አለ በቃ እፎ ያልኩኝ። በነገራችን ላይ ውዶቼ ጉንፋን ይዞኛለች፣ ድምጼ እንግዲህ አስራ ዘጠኝ ሀያ አመት ጎረምሳ ነው የሚመስለው እና ጉንፋን ይዞኝ ነው ለዛ ነው ውዶቼ። እኔ ድሃዋ እህታችሁን ይልቁኑ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። እኔን አበረታቱኝ። እኔ ምንም ኦርቶዶክስ ነኝ፣ ኦርቶዶክስ ነኝ አለቅ። ምንም ይቀየረኝ ነገር የለም። እንዴ ኦርቶዶክስ ነኝ አልጠጣም። ኦርቶዶክስ ነኝ እኔ አልቅምም። ኦርቶዶክስ ነኝ እኔ አላጨስም። ምንድን ነው ጉድ? ምንድን ነው እንዴ? ላለማጨስ መጥፎ ነገር ላለመናገር ምናምን ግዴታ ጴንጤ መሆን አለብን? ምን አይነት ጉድ ነው እንደው? ምን አይነት እንደው መጥፎ ነገርም ልናገር ነበር እኔማ። ችግር እኮ ነው። አሁን ብናገር ዩቱብ ይዘጋብኛል፣ ግን አልናገርም። እኔ ልናገር ብል ራሱ አልናገርም። እና ለማንኛውም ሰብስክራይብ አድርጎ እየተናገርኩ ነው ያለሁት፣ ውዶቼ። ጉንፋን ይዞኛል፣ ድምጤ ተዘጋግቷል እና ሰብስክራይብ አድርጉኝ። ዮኒን እያያችሁ ፈታ ዘናበሉ። ከአስራ አምስት ቀን በኋላ እንደሚመለስ ደግሞ ተስፋ አለኝ። እኔ እንዲሁ ዝም ብዬ ሰው ይመለሳል፣ ሰልችቶታል። ምን እንደናፈቀው ታውቃላችሁ? እነ ቤታዮ ጋር እነ ቤታን መናገር ምናምን እነ ሮማን እነ ጂጂን፣ እነ ሊያን እነ ሎዛ ተጋሩን እነሱን ሳይናገር ዮኒ እንቅልፍ አይተኛም። ሆ ውዶቼ እንቅልፍ አይተኛም። በዚህ ሎዛ ትናገረዋለች። ሰሞኑን እኮ ታውቃላችሁ እንትን በዛበት በጣም ጫና በዛበት፣ ከሁሉም ጋር ስለተጣላ ጫና በዝቶበታል። ከቤታዩ ጋር ተጣልተዋል። ሊያሹ፣ ሮማን፣ ጂጂኪያ፣ አሞራው፣ ዴዚ። ከዴዚ ጋር እንኳን አልተጣሉም። ያው ተደባብረዋል። በጣም ብዙ ሰው ነው እየወጣ የሚረግጠውና ለዛ ጴንጤ ልሆንና ነገሮችን ላስቀይሳለ። ከዛ ሮማን ምን አለች? እኔ የጌታ ስለሆነ ይቅር ብየዋለሁ ብላ ዛሬ በቪዲዮ ተናገረች። ቤታም ደግሞ ከልቡ ከሆነ እኔ ይቅር ለዋለውን ችግር የለውም አለች። አያችሁ አያችሁ፣ ሲስተሙን ዮኒ ሲስተሙ እንደዚህ ነው ይገለባበጣል። ስለዚህ